ቀላሉ ይሰለቻሉ ለምን ስሜታቸውን አይገልጹም? ብቻቸውንስ መሆን ለምንድ ነው የሚፈልጉት? ከጓደኞቹ ጋር ሲሆን ሌላ ከአንቺ ጋር ሲሆን ሌላ የሚሆነው ለምንድን ነው? ዛሬ እህትሽ ለእነዚህ ጥያቄዎች መልስ የወንድ ልጅን ስነ ልቦና መረዳት የሚያስችልሽን ሚስጥር እና ወንዶች ከኛ ከሴቶች በተለየ መልኩ ነገሮችን የሚያዩበትን መንገድ እነግርሻለሁ። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ እስከመጨረሻው ተከታተሉ። ናችሁልኝ ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት በጣም ቆንጆ በሆነ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁም እንኳን ደህና መጣችሁ። ስለ ፍቅር እንነጋገራለን። በተለይም በዚህ ቻናል እኛ ሴቶች ከወንዶች ጋር ያለን የፍቅር ግንኙነት እንዴት አድርገን ስኬታማ ማድረግ እንደምንችል እንመካከራለን። ሰብስክራይብ አድርጉ ቪዲዮ ለብዙ ወጣቶቻችን እንዲደርስ ላይክ አድርጋችሁት። እንጀምር። የመጀመሪያው ነገር ወንዶች ከኛ ከሴቶች የሚለዩበት ወይም ደግሞ ነገሮች የሚያዩበት የተለየ አይን ምን አይነት ነው? እና በምንናገርበት እናገርበት ሰዓት ላይ በምናውራበት አውራበት ሰዓት ላይ ሰዎች እንዲረዱን ስሜታችንን ሞር የመግለጽ ነገር አለ። ወንዶች ጋር ግን የሚናገሩትም ሆነ የሚያወሩትም ሆነ የሆነ ነገር ሲነገራቸው አይምሯቸው ቶሎ ቀድሞ የሚያስበው ያንን የተፈጠረ ችግር እንዴት አድርጌ ልፍታው የሚለው ነገር ነው። ፕሮብሌም ሶልቨር ማይንድ ሴት ነው ያላቸው ወንዶች ማለት ነው። በቃ ምንም አይነት ሁኔታዎች ቢሆን ያንን ችግር የመፍታት ኃላፊነት እንዳለባቸው ያንን ችግር ለመፍታት በቃ ሀሳብ ውስጥ ነው የሚገቡት፣ የትኛውን ቦታ ላይ ማለት ነው የሆነ ነገር ሲፈጠር። ስለዚህ ይህ ማይንድ ሴት ደግሞ መኖር ከኛ ከሴቶች ጋር በጣም ተቃራኒ የሆነ ነገር ነው እኛ ጌታችንን እናገራለን እንደዚህ ሆንኩ እንደዚህ ተፈጠረ እንላለን። እነሱ ደግሞ እንዴት አድርጌ ይልፍተው ቀጣይ እንደዚህ እንዳይሆን ምን ላድርግ ነው የሚሉት ሶ በዚህ መሀል አለመግባባቶች ሊፈጠሩ ይችላሉ። እነዚህ ሁለት ነገሮች እንግዲህ ለሁለታችንም የተሰጡት በምክንያት ነው። ምክንያቱም አንድ አካል አንድ አምሳል ነው የምንሆነው በትዳር አለ። ስለዚህ እንደዚህ ክፍተቶቻችንን ጎደሎቻችንን እየተሞላላን ሙሉ እንድንሆን ፐርፌክት ብሎ ነገር ባይኖርም ብቻ እንድንሞላ የአንዳችን ጎድሎ ሌላኛችን እንድንሞላ ነው። ተፈጥሯችን በራሱ ለዛ የተዘጋጀ ነው እና ወንዶች ብዙ ጊዜ ችግርን የመፍታት ነገር ላይ ያተኩራሉ። ስለዚህ እንዴት አድርገን ይህንን ማስተካከል ወይም ደግሞ አብሮ ማስኬድ እንችላለን ለሚለው በምትናገሩበት ጊዜ እንዲሰማችሁ ብቻ ከፈለጋችሁ በቃ ዝም ብለህ አዳምጠኝ እኔ መፍትሄ እንደምፈልገው ብላችሁ መናገር ትችላላችሁ። ወንዶችን ብዙ ጊዜ እላለሁ እኔ በብዙ ቪዲዮዎች ላይ ወንዶች ሴቶችን አዳምጡ፣ ተረዱ፣ ሁል ጊዜ መፍትሄ አትስጡ ብዬ እናገራለሁ። ወንዶች ጋር የሚያችን ማስተካከል እኛም ሴቶች ጋር ይሄንን በማስተካከል ይሄንን ደግሞ ተፈጥሯቸው እንደሆነ በመረዳት የሆነ ነገር ስንነግራቸው ኢሚዲት ፕሮሰስ የሚያደረጉት እንዴት አድርጌ ልፍታው፣ እንዴት አድርጌ ላስተካክለው፣ ምን ባደርግ ይሻለኛል የሚለው ነው። ስለዚህ ይሄንን መረዳት ከክፋት እና እኛን ላለመረዳት ከመፈለግ ሳይሆን አይምሯቸው ወይም ደግሞ ተፈጥሯቸው በራሱ እንደዛ እንደሚሰራ ማወቅ ለመረዳት ይጠቅማል ማለት ነው። ገና የምትሰማቸው ብዙ ሚስጥሮች አሉ። ተከታተሉ። ሁለተኛ ወንዶች ክብርን ከምንም ነገር በላይ ያስቀድማሉ ወይም ደግሞ ያስፈልጣሉ። ወንዶች በቃ የማይፈልጉት ነገር መቋቋም የማይችሉት ነገር ቢኖር ከሚወዷት ሴት የሚደርስባቸው ንቀት ወይም ደግሞ አለመፈለግ ወይም ደግሞ ችላ መባል። አለመፈለግ እንኳን ያጋጥም ይችላል፣ ግን የሆን አላት ላይ የንቀት ስሜትም መቋቋም በጣም ይከብዳቸዋል። በቃ መከበርን ከምንም ነገር በላይ ይፈልጋሉ። ይህ ነው የፈጠር። ደግሞ ሴቶች ምን ማድረግ እንችላለን ካላችሁ ኮሚኒኬሽናችሁን ወይም ደግሞ ንግግራችንን በደንብ መጠንቀቅ ነው። ምክንያቱም የንቀት የተሞላባቸው አለመታዘዝ የሚመስሉ አለ አይደለም። ባለመግባባት ወቅት የምንጠቀማቸውም ሊሆኑ ይችላሉ። እነዚህ ነገሮች በጣም እየተደጋገሙ በሄዱ ቁጥር በጣም በቃ መቋቋም የማይችለው ደረጃ ላይ ይደርሳሉ። እንደተናቀ አይነት ስሜት፣ እንዳልተከበረ አይነት ስሜት ሲሰማው የሚያደርጋቸው ነገሮች በሙሉ ክብሩን የመጠበቅ ራሱን የማዳን ይሆናሉ ማለት ነው። ስለዚህ ወዳልተፈለጉ ነገሮች ውስጥ እንዲገባ ያደርጉታል። ስለዚህ እዚህ ላይ እኛ ሴቶች በተቻለ አቅም በምናወራ ባለንበት ሰዓት በምንነጋገርበት ሰዓት ለክብር ወንድልሽ ለክብር ያለውን ቫሉ በማወቅ በመረዳት ንግግራችን ንቀት የተሞላበት እንዳይሆን ድርጊቶቻችንም ንቀት የተሞላባቸው እንዳይሆኑ መጠንቀቅ የፍቅር ግንኙነታችንን ጤናማ እንዲሆን ያደርግልናል ማለት ነው። ሬታሽን ወይም ደግሞ ያልተስማማሽን ያልተመቸሽን ነገር የተፈጠረ ነገር ማለት ነው በምታስወጅበት ሰዓት ፐርሰናሊ ከሱ ጋር ሳይሆን ከድርጊቱ ጋር በቃ ይህን ማድረግ ደስ አላለኝም። አንተ እንደዚህ ነህ እንደዚህ የሚሉ ነገሮች ፐርሰናል አታክ ይሆናሉ በቃ እንዳጠቃላይ እሱን አታክ የሚያደርጉ ይሆናል እና እንደዚህ አይነት ኮንቨርሴሽኖች ጥሩ ወዳልሆነ ነገር ያስገባሉ። ግን ድርጊቱን እንደዚህ እንደዚህ ማድረግ አልነበረብህም፣ ይሄ ደስ አላለኝም፣ ይሄን በማድረግ ከፍቶኛል፣ ደብሮኛል የመሳሰሉ ድርጊቶች ላይ ሁኔታዎች ላይ ያተኮሩ ሀሳብና አስተያየቶችን ወይም ደግሞ እንዲታረሙ የምትፈልጋቸውን ነገሮች መናገር በደሴት ያደርግሻል። ሞክር ሶስተኛ ስፔስ መፈለግ ወይም ደግሞ ለብቻቸው የሚሆኑበት ጊዜ መፈለግ ተፈጥሯችን እኮ ይገርማል። የእውነት አሁን እኛ ሴቶች በቃ የሆነ በጣም በምንጨናነቅበት ሰዓት ሊሆን ይችላል የሆነ ችግር ሲፈጠርብን በማውራት ነው የምንተነፍሰው፣ ወይም ደግሞ የሚቀልን ስናወራ ስንናገር ይቀልናል። ይሄ ሁሉንም ሴቶች ላይ ወክል ይችላል ሁሉንም ወንዶች እንደዛው፣ ግን ማጆሪቲው አብዛኛው እንደዛ ነው። በቃ የሆነ ችግር ውስጥ ስንሆን እኛ አይታወቀንም፣ ግን በመናገር ስለ ሁኔታው በመናገር ስለ ሁኔታው በማስረዳት ደግመን ደጋግመን ያንን ነገር በማንሳት ነው አይምሯችን ፍሪ የምናደርገው ወይም ደግሞ ባዶ የሚሆነው ማለት ነው። ወንዶች ደግሞ በተቃራኒው የሆነ የሚያሳስባቸው ነገር ሲኖር የሆነ ችግር ውስጥ ሲሆኑ የሆነ የደበራቸው ነገር ሲኖር ያንን ነገር ከአይምሯቸው የሚያወጡት ዝም በማለት ነው፣ ብቻቸውን በመሆን ነው። አይገርም? እና ታዲያ በዚህ ብቻቸውን በሚሆኑበት ሰዓት ላይ ምን ምን ነገሮችን ሊያደርጉ ይችላሉ? የሚወዱትን ጌም ሊጫወቱ ይችላሉ፣ ወይ ፊልም ሊያዩ ይችላሉ፣ ወይ በቃ ብቻቸውን ዝም ብሎ ሊቀመጡ ይችላሉ እና በእነዚህ አይነት ፕሮሰሶች ውስጥ እኛ ደግሞ ማውራት ስለምንፈልግ ወይም የደበራቸው ስለሚመስለን የከፋቸው ስለሚመስለን ምን ነው፣ ለምንድነው ብቻ ለምንድነው የማታናግረኝ፣ ለምንድነው ማትመልስልኝ አይነት ጭቅጭቆች ውስጥ እንገባለን ማለት ነው። ለብቻቸው የሚሆኑበት ጊዜን አንሰጣቸውም። ይህ ፐርሶናል ስፔስ ለወንዶች በጣም ትልቅ ነገር ነው፣ በጣም ማለት ነው። ስለዚህ ይህንን አውቆ ሬስፔክት ማድረግ፣ በቃ አንዳንድ ጊዜ በዚህ መንገድ ነው የሚፈቱት ችግሮቻቸውን፣ የተሰማቸውን ስሜት የሚያራግፉት ብቻቸውን በመሆን የሚወዱትን ነገር በማድረግ ነው። ስለዚህ ያችን ጊዜ ሰጥቶ ሲመለሱ ደግሞ በቃ ሌላ ሰው ሆኖ ነው የሚመለሱት። በቃ አእምሯቸው ባዶ የሆኑ ከዛ ከር የሚያሳስባቸው ነገር ነፃ ሆኖ ጥሩ የሆነ ሞድ ላይ ሆኖ ነው የሚመለሱት እና ልክ እኛ አውርተን ተንፍሶ ነው እፍ ብለን በቃ ኖርማል ወደ ሳቁን ጨዋታችን እንደምንመለሰው ማለት ነው። ስለዚህ ይሄንን ተፈጥሯቸውን ይሄንን ስለነበራቸውን አንደርስታንድ ማድረግ በጣም ጠቃሚ፣ ፐርሰናል ስፔስ ወሳኝ ነው። ለብቻው የሚሆኑበት ጊዜ ባስፈለገው ሰዓት ላይ ከኔ ጋር መሆን አለ ስላልፈለግ ነው፣ ለምድር ማታወሪ ለምድር ማትመለሰው የሚሉ ጭቅጭቆችን በማስቀረት ጥሩ የሆነ ሞድ ላይ እንዲሆን ማገዝ ትችያለሽ። አራተኛ ላይ በመጨረሻ ደረጃ ላይ ያስቀመጥኩልሽ ደግሞ ወንዶች ከኛ ከሴቶች የሚለዩበት የወንዶች መረዳት ያለብን ስነ ልቦና ምንድን ነው? ወንዶች የራሳቸውን ዋጋ የሚለቁት ስኬት ነው። በተሳካላቸው ባገኙት ነገር መድረስ አለብኝ ብለው ባሰቡት ነገር ነው ስኬታቸውን የሚለኩት። እና ነገሮች ጥሩ ባልሆኑበት ሰዓት የወደቁ በመሰላቸው ሰዓት በጣም ነው የሚደብራቸው፣ በጣም ነው የሚከፋቸው። ስለዚህ ይህንን ነገር ከተረዳሽ አንቺ ምን ማድረግ ትችላለች? ስኬታቸውን ይሁን ነገር አቺቭ ሲያደርጉ ወይም ይሁን ነገር ሲያደርግ ብቻ ሳይሆን ወይም ሲያገኝ ብቻ ሳይሆን ጥረቱ አክቹዋሊ ፕሮሰስ ነው አይደል? ሁሉ ነገር ጥረቱን የሚሞክረውን ነገር አፕሪሺየት ማድረግ ሰክሰስ ሲመጣ እርግጥ ነው ሁሉም ሰው ደስ ይላል፣ ሁሉም ሰው ያበረታል፣ ሁሉም ሰው ከጎን ይጎማል እኮ አይደለ? የፋይናል ውጤቱ ሲታይ። አንቺ ግን ብለሽ ሴት ከሆንሽ ጥሩ የሆነ የፍቅር ሕይወት ሲያልፍ የትዳር ሕይወት የምትፈልጊ ከሆነ ሰክሰሱን ብቻ ሳይሆን ይሄ ፕሮሰሱን አለ አይደለ ቢወድቅም በውድቀቱ ሰዓት ይህን አድርገሃል እኮ ይህን ሞክርሃል እኮ ደግሞ አሁን አልሆነም አሁን አልተሳካም ማለት አይሳካም ማለት እኮ አይደለም፣ በቃ ብዙ ነገር ተምረንበታል ምናምን እያልሽ ከጎን ሆነሽ ሰፖርት ማድረግ ማለት ነው። ከዛ ይሄ የሚሰጠውን ኢነርጂ ልነግረሽ አልችልም። መውደቁም እንዲረሳው፣ በቃ ባለው ነገር ደስተኛ እንዲሆን የሚያደርግ ብርታት ነው የሚሰጠው። እና ወንዶች ትንሽ ለውድቀት ያላቸው ነገር ፕሮቫይድ ማድረግ አለመቻል ሊሆን ይችላል። ፋይናንሻሊ የሆኑ ነገሮች ያልተስተካከሉ በመሰላቸው ሰዓት ወይም በትክክል ባልተስተካከሉ ሰዓት ላይ የሚሰማቸው ስሜት ከባድ ነውና፣ በዚህ ሰዓት ከጎን የምትቆሚ ብልህ ሴት ሆንሽ እንግዲህ ጥሩ የሆነ ፍቅር ግንኙነት ጥሩ የሆነ የፍቅር አጋር የትዳርም አጋር ማግኘት ትችላለች ማለት ነው። እንግዲህ ወንዶች ከኛ ከሴቶች የሚለያቸው በጣም ብዙ ነገሮች አሉ። አራቱን መራርጬ ነገርኳቸው። እነዚህን መረዳት ማወቅ የወንዶች ስነልቦና እንደዚህ ነው እነሱ እንደዚህ ነው የሚያስቡት የሚለውን ነገር ማወቅ ወንድን እንደ ወንድ ሴትን ደግሞ እንደ ሴት ተፈጥሯችን ስለሚለያይ እንደኛ እንዲያስቡ መጠበቅ የለብንም። ሲጀመርም አንዳችን ሌላኛችን ጎዶሎ ነው፣ ሞልተን ሙሉ እንድንሆን አንድ እንድንሆን ነው። ስለዚህ በዚህ መልኩ እንድትረዱት ነው። የዛሬው ቪዲዮ ይሄንን ይመስላል። እንደተማራችሁበት አልጠራጠርም። እስኪ እንዴት አገኛችሁ እናንተ ኮመንት ላይ ሐሳባችሁን አስቀምጡልኝ። እዚህ ድረስ እያያችሁት ከሆነ ወዳችሁታል ማለት ነው። በላይክ ግለጹ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ አድርጋችሁ ካልተቀላቀላችሁ የእውነት ምን እየጠበቃችሁ ነው? ሰብስክራይብ አድርጎ ብዙ ቆንጆ ቪዲዮችን ታገኛላችሁ። ሁላችሁንም ወዳችኋለሁ። ቻው